በጾታዊ ግንኙነት ወቅት ወንዶች መነካት የሚፈልጉባቸው ስድስት ቦታዎች። በፍቅር ህይወት አካል ነኪዎችን በማዳበር ሁላችንም የፍቅር ቅርባችን ማሳደግ እንፈልጋለን። ልክ እንደ ሴቶች ሁሉ ወንዶችም የእርካታ ጫፍ ላይ የሚያደርሷቸውና መነካት የሚፈልጉባቸው ሚስጢራዊ ቦታዎች አሉ። ወደ ዋናው ስራ ስትገቢ ምን ማድረግ እንዳለበሽ ግራ የሚገባሽ ጥቅጥቅ ጫካ ውስጥ የጠፋሽ ያህል የሚሰማሽ ከሆነ ዛሬ የምንመለከታቸውን አካባቢዎች በመነካካት እብደት ውስጥ መክተትና ሁልጊዜም የምትናፈቂ መሆን ተችያለሽ። አንደኛ፣ አንገቱ ስር መሳም። አንገት ስር መሳም ማንንም ስሜት የሚያደርግና ሌላ ታሪክ ውስጥ የሚከት ወቅት በግንኙነት ወቅት ሊተገበር የሚገባው ጉዳይ ነው። በዝግታ ወደ አንገት ውስጥ ጠጊና በቀስታ እስከ ደረቱ ሸርተት ብለሽ እንደገና እስከ አንገቱ ከፍ ማለትና መሳም እብደት ውስጥ ይከተዋል። ሁለተኛ ጆሮን መሳም። በግንኙነት ወቅት ተገቢው ትኩረት ከማይሰጣቸው የአካል ክፍሎች አንዱ ጆሮ ነው። ጆሮ የብዙ ድርፎች ማለቂያ በመሆኑ ምክንያት በግነት ወቅት በስሱ በመነካካትና በመሳም በቀላሉ መቋቋም የማይችልን ስሜት ውስጥ ልትከቺው ትችያለሽ ሶስተኛ ፊቱን መደባበስ እንደ ቸነኒ ህክምና ባለሙያዎች ጥናት መሰረት ወንድ ልጅ ፊቱ ሲደባበስ ያንግ የተባለ ለግነት የሚገፋፋና የመራቢያ አካሉን የሚያነቃቀ ሆርሞን መመንጨት ይጀምራል ይህ ያንግ የተባለ ሆርሞን በብዛት የሚገኘው የወንዶች ፊት ላይ ሲሆን የፍቅር አጋርሽን ፊት በመደባበስና ጣቶችሽን በዝግታ በማንሸራሸር ዘና የማለትና ለግነት ዝግጁ የመሆን ነገር ተፈጥሮ ይበታለሽ። አራተኛ እጆቹን መያዝ። ጣቶችሽን ጣቶች ውስጥ ሰፍተሽ መያዝ፣ ለቀቅ አድርገሽ እጆቹን፣ ጠበቅ አድርገሽ መያዝ በማከላቸው ለግነት ከፍ ከማድረግ በዘለለ ገና ካሱ ብዙ እንደምትጠብቅ የሚናገር ድንቅ የመልእክት ማስተላለፊያ ዘዴ ነው። አምስተኛው መቀመጫ መቀመጫ በጣም ችላ የተባለ እና በብዙዎች ጀርባ ተሰጥቶት እንደምንም ወይም እንደ ትርፍ ስጋ ተቆጥሮ የሚታለፍ ክፍል ነው እስቲ ዝም ብለሽ በየሆነ ሀፍታው ያዝ ወይም ጨመቅ አድርጊለት በዚህ ብቻ ሲያመሰግንሽ ይኖራል ስድስት የራስ ቅሉን መደባበስ በጣቶችሽ ጸጉሩንና የራስ ቅሉን በዝግታ ስትደባበሺ ከፊቱ እጅግ አስደሳች ጊዜ እንደሚጠብቀው እንዲሰማው ታደርጋለሽ። በተለይ ስትሳሳሙ ጸጉሩን የምትደባብሽ ከሆነ አንድም በራስ መተማመንሽን፣ ሁለትም ከዚህ በኋላ ወደ ኋላ የሚባል ነገር እንደሌለ እንዲገባው ታደርጋለሽ።